ዚያ ምላስ ሀዛ ሱብ ታየደንድ ሀዛ ህልዋ ነፈር ሀዛ ሲምሲም ዝንጀሮ ማለው ዛ ጉሬላ እንተ የከተማ ከብት መስሎ ነው የሚታየኝ አላለችም? አዲስ አበባ ላይ አሁን ያሉት የከተማ ከብቶች እነሱን ነው መስሎኝ። መኪና ዝነዳ ምናምን የሚጋፉ ከብቶች ምናምን አላለችም? አሁን አዲስ አበባ ውስጥ ከብት አለ ወላሂ። ሚዲያ ላይ እናቴን እንደዚያ አለች። ጁምዓ ሙባረክ። እቺ የሰው ሳምፕል አየ ደንዳ ሊቀ ሊቀ ሊቃውንት እዚች ምድር ላይ አለ የተባለ ሀቀኛ ፖለቲካ ፖለቲከኛ ወይ ንብረት፣ መኪና፣ ጋርድ፣ ስልጣን ይቅርብኝ ብሎ ለአማራ ህዝብና ለትግራይ ህዝብ የቆመ ለኦሮሞ ህዝብ የቆመ ጀግና እናቴን ሁሌ ኢትዮጵያ የምታወድሰውና የምታከብረውን አክቲቪስታችንን የፖለቲካ ሊቅ መሪያችንን የከተማ ከብት ነህ ትበለው? እንደው በአላህ ምን ይሰማላት? እቺን በሁለት ጉራ ወደ ላይ ሰቅሎ ወደ ታች አላህ የነውረህ። አላህ ይቀበል ጁማአክ ሊሆም ኢንሻላህ አሜን ጌታ ንግግሩ አሉ እንዴት እንደሚያስጠላችሁ። ብብት አማሮ ጊት ኢድባት በቃ የራሷ ጉዳይ፣ እንደዛ ካለች ይበላት ነው መሄድ ምናምን ሳይሆን ማለት ነው። አሁን ሁላችንም ኢትዮጵያ እንደምናቀው እንደምንገነዘቡ አደጋ ላይ ነን፣ አይደል? ጠቅላይ ሚኒስትሩም እኮ አደጋ ላይ ነን ይላል እኮ ሰምተዋል። ጭራሽ አሁን የኤርትራ እኮ ጦርነት ሬዲዮና ጨርሳለች፣ ልትዋጋ ልትጀምር፣ ልትገርፈን ዛሬ የወጣ መረጃ ልትገርፈን ነው የሚባለው። አንተ ደግሞ ኤርትራ የምልክ ማን ነው የሚዋጋው? ልጅነት ማውራት ጀምረ። አንተ ቆይ የብልጽግና ደጋፊ ያልነበርክ እንዲሆነ ሰዓት። ኤርትራማ ልትገርፈን ነው የሚባለው እንጂ ጦርነት አይባልም። ልትቀጠቅጠን ኤርትራ ተዘጋጅታለች ነው የሚባለው። ቪዛ አለ። ከሀገር መውጣት የምትፈልጉ በውስጥ ኢንቦክስ አርጉኝ። ቪዛ ትሸጣለን። መትረፍ የፈለጉ ሰዎች መሸሽ የፈለጉ ካሉ ኢንቦክስ ያርጉኝ። አንተ ገበያ ሰመረልህ። አሁን አይቻለ ምንም በላይ ጅቦ ሰራዊት እየተጠጋ ነው፣ ወደ አፋር ብቻ ሳይሆን ወደ እንትንም እየተጠጋ ቦዝ ይሄ ደግሞ ይዛው ዲ ኔትወርክ ነው። ይሄ ምን ኔትወርክ ነው? የኤርትራ ወታደሮችን ባህሪያቸውን ልንገር፣ ከትግራይ ጋር የሚለዩት በትንሽ ነገር ብቻ ነው። ጦርነት ላይ የትግራይ ሕዝብ ደግሞ ሲዋጋ አይተዋል አይደለ? ታሪክ አይደለ? አሁን ያለፈው ሁለት ዓመት ምናምን ወይ፣ ወይ ይሰማል? ያንተ መሰለኝ ቁርጥ ቁርጥ የሚለው እየተሰማ ነው። እኔ ፉል ኔትወርክ አጠገብ ነው ቁጭ ያልኩት ብቻዬን። አሁንስ ይሰማል? ይሰማኛል፣ አዎ። እኔ ትግራይና ኤርትራን መጀመሪያ ላወዳደረል ማለት የሚያመሳስላቸው ነገር አለባበሳቸው፣ አመጋገባቸው እንዲሁም በቋንቋ የሚጋሩት ትግርኛ የተባለ ቋንቋ አላቸው። በውስጣቸው የተለያየ ቋንቋ ተናጋሪ ቢሆንም ግን ትግርኛ የበላይነትን ይዞ ኤርትራ ውስጥ የመግባቢያ ቋንቋ ነው፣ ልክ እንደ አማርኛ። አውቆ ነው የወጣው፣ አውቆ ነው የወጣው። እና ተው፣ ግን አትነካካው፣ እጅህን ፈርቶ፣ ተው እጅህን አትነካካው። መነጽር ላይ እያየሁ ነው፣ አትፍራ፣ ተው። ፖለቲካ እናውራ ተው ምንድን ነው የምፈራው? እኮ ስለ ፖለቲካ እየነገርኩ ኩሉ ለምናታ እንደምጠይም ነገርኩ፣ ነው የሰማሁ እኮ የተቋረጠው። እኔ ምን አደረኩኝ? እጅህን እጅህን፣ በቃ ተው፣ እጅህን አትንካ። መነጸሩ ላይ ይታያል፣ ቲቪ ይታያል። የሆነ ህፃን ልጅ አልፏል። የሆነች ቂጣም ሴት ደግሞ ምግብ ይዛ አልፋለች። ሁሉንም ነው የማየው። እና ቅድም ነው ግን ሰሃን ይዛ አልፋለች። እና ቦስ ወንድሜ፣ በኤርትራና በትግራይ መካከል ያለው ልዩነት በጣም የጠበበ ነው። በባህል፣ በቋንቋ፣ በአለባበስ፣ በአመጋገብ እንዲሁም በጦርነት። ጦርነት ላይ ማንም የሚችላቸው የለም። ተዋጊ ናቸው። ለሀገራቸው፣ ለድንበራቸው፣ ለማንነታቸው፣ ለህዝባቸው ሟች ናቸው። እኛ ኢትዮጵያውያንም ልክ እንደነሱ ነበርን። ግን እድሜ ለአብይ አህመድ አንድነታችንና የኢትዮጵያ ፍቅራችንን ሸርሽሮ ሸርሽሮ ባዶ አስቀረ። እየሰማየ ነው። ወንድ ተመልከት፣ ይሄ ኢትዮጵያዊ ፍቅርና ስሜት ከውስጣችን ተበጥብጦና ተሸርሽሮ ካለቀ በኋላ ከኤርትራ ጋር ጦርነት ብንገጥም እንዴት አድርጋ እንደምትቀጠቅጠን እስቲ አይነህን ጨፍነህ ለሁለት ደቂቃ አስበው። አማራ እኔ አያገባኝም ሲል፣ ትግራዋይ እኔ አያገባኝም ሲል፣ ኦሮሞ ደግሞ በከፊል ሳይሆን ግማሹ እንዴ ምን አገባኝ እዛ ድረስ የሚሄደው ነገር ፊልግሊግ ነው እንዴ ብሎ እስቲ አስቡ ምን አይነት ቅጥቀጣ እንደሚገጥመን በፈጠረ አምላክ። አዎ፣ እውነት ለመናገር ሀገር ውስጥ ያለ ሰላም አንድነት ጅሮ ለዩቱብ ቪዲዮ እየሰራ ነው። ስም አደጁ ማይሆን ነገር አታውራ። ማይመስል ነገር ነገር ሲወራ ብቻ ለብር ብላችሁ ለብር ብላችሁ የምትሉ ሰዎች ብር የቸገረዋል እንዴ? ከቸገረ አካውንት ላክ አስገባላለሁ። እኔ ቸግሮኛል እኮ ስለ ችግር ብቻ ነው የሚያወራው እና እንዲህ የሚያወራው ብር ፍለጋ ነው። ለብር ፍለጋ ሀገርን ዝቅ አታድርግ። ይልል መተው እና ሀገር ዝቅ ከማድረግ ጋር ምንም አይገናኝም እኮ ይሄ ፖለቲካ የመሪዎች ጉዳይ እንጂ የሀገር ጉዳይ አይደለም። ሀገራችንማ ወርቅ የሆነች ሀገር ነው ያለችን። አመቱን ሙሉ ለሰው ልጅ ምቹ የሆነ አየር ያለበት በጣም ወርቅ የሆነ ሀገር ነው ያለን። ስለዚህ ችግሮች ሲፈጠሩ ነገር ሲወራ ቀጥታ ከሀገር ጋር ታገናኙት ሰዎች ነው፣ ኮምፕሌን ሚደረግባል። ኢትዮጵያዊ ፍቅራችን ኢትዮጵያ አንድነታችን ተሸርሽሮ ያለቀ አይመስልም። እዚህ ቲክቶክ ላይ እንደምናየው ህዝቡ እንደሚያወራው ምናምን የለም እኮ ተለያይተናል እኮ በዘር ሰው። እኮ አሁን እኮ ያለው ላይፍ ስታይል ራሱ እኮ አግባብ አይደለም። በቃ ሀብታሙ በጣም ሀብታም ነው፣ ድሃው በጣም ድሃ ነው። እዛ ጋ ያለው ጋፕ ራሱ ማጆሪቲው ተስፋ የቆረጠ ነው። አይደለም ጦርነት በወኔ ሊዋጋ ይችል ሊቅርና ቁርስ በልቶ ምሳ መድገም እየከበደው ከሆኑ ሰው እና ቤተኛው አቅም ነው። መጀመሪያ ላይ ውስጥ ሰላም መሆን አለበት። ቀጥለ መብላት አለ በአቅም ያስፈልጋል። የሆነ ነገር ውስጥ ስትገባ ፓወር ያስፈልጋል ከጅምሩ ራሱ እና አልክ እኮ መሻሽ የሚፈልግ ቪዛ ግዛ። አዎ እንዴ፣ መሻሽ የሚፈልግ ካለ ግዛ እና፣ አንተ አሁን ቆመ የምትዋጋ ይመስልም። እዚህ ጽሑፍ ያምራል የተባለ ይመስል እንደምትቸከችከው እንዳይመስልን። ዋጋ ብትባል አትዋጋም አንተ። ራሱ ደጁ ሀገር ላይ ሰላም ይቀድማል። ሰላም ስትሆን ስትዋደድ፣ አቅም ሲኖር ስትሰራ፣ ስትበላ ከዛ በኋላ ነው ጦርነት የምትመክተው እንጂ እየራበ ጦር ሜዳ ብትሄድ በራብ ነው የምትሞተው። ሳይተኮስበት ምንም ትርጉም የለውም። እየራበ ጦር ሜዳ ብትሄድ በራብ ትሞታለን። መጀመሪያ ሰላም ይቀድማል፣ ሀቢቤ ፍቅር ሰላማችን ይበልጣል። መጀመሪያ ውስጣዊ ሰላማችን አንድነታችን፣ ሰላም አማራው ከኦሮሞ ጋር ትግራዩ ከአማራ ጋር ተሳስረን አንዱነን ጠላትን ለመመከት አቅም ይኖረናል። አሁን ግን ልዩነታችን እየሰፋ መጥቶ ጥያቄዎቻችን እርስ በርስ የሚያባላ እየሆነ እንዴት ነው አሁን ኤርትራን የምንገጥመው? በተለይ ደግሞ ኤርትራና ትግራይ አንዱ ነዋል። ሁለቱ ትግሬዎች ሲባል ሰምታል አደል? ሁለቱ ትግሬዎች ጥምረት ፈጥረዋል። እነዚህ ሁለቱ ትግሬዎች ደግሞ በሀገራቸውና በድንበራቸው እንዲሁም በህዝባቸውና በነፃነታቸው ከመጣባቸው አንድ ሰው እስኪቀሩ የመዋጋት የመፋለም አቅሙና ጥበቡ ያላቸው ሰሜናዊ ፍጥረቶች እስከሆኑ ድረስ እኛ ኢትዮጵያውያን ወደ ልባችን ተመልሰን ውስጣዊ ሰላማችንን ማጠናከር ይሻለናል ወይስ አሁን ጦርነት መጀመር? ይሄ ለኢትዮጵያ ህዝብ የተጠየቀ ጥያቄ ነው። አንተም ኢትዮጵያዊ እስከሆንክ ድረስ ትመልስልኝ ዘንድ አመሰግናለሁ። አቤት ጥያቄ! አቤት ጋዜጠኛ! ይህኮ ማንም የሚመልሰው ነገር እኮ ነው። ማንም ሰው ቢጠየቅ የሚመልሰው ተመሳሳይ መልስ ነው፤ ምክንያቱም ሰላም ከሌለ ምንም ነገር የለም። በቃ የመጀመሪያው ፖይንት ሰላም ነው። ሰላም ነፃነት ሲኖር፣ ንጹህ አየር ስትነፍስ፣ ወተ መግባት ስትችል፣ ስትሰራ፣ ስትበላ፣ ስትጠጣ፣ ከዛ በኋላ ነው ኤክስትራ ነገር የሚታሰበው። የጠገቡት እንኳን ስንት ነገር፣ የታጠቁት የበሉ የጠጡ ምንም አያሳስባቸውም እንኳን? ጦርነት ውስጥ የሚገቡት ከብዙ ነገር በኋላ ነው፣ እና ይሄ ለእኛ አይገባንም። እስፔሻሊ አሁን ባለንበት ሁኔታ ህዝቡ በዚህ ደረጃ ተከፋፍሎ ባለበት ሁኔታ ላይ ጦርነት አያስፈልግም። ጦርነት ኤኒታይም ላይ አያስፈልግም። በነገራችን ላይ በማንኛውም ሳለን ጦርነት አያስፈልግም። እንደው እሱንም ነገራቸው። ቀይ ባህር ለእኛ ኢትዮጵያውያኑ አሁን አያስፈልገንም። እኛም የሚያስፈልገን ዳቦ ነው። ቀይ ባህር ያስፈልገናል፣ ወደብ ያስፈልገናል ማለት ወደብ የሌላት ሀገር ይዘው ወደብ ያስፈልገናል። ምን ተው እንጂ ካገኞ ከጅቡቲ ነው፣ ከሱማሌ ነው፣ ከጅቡቲም አሁን። ቀይ ባህር የኛ እኮ ነው ሲጀምር እኮ የኛ የሆነ ነገር ማስመለስ እሱ፣ ደግፎ ነገር ነው። ምክንያቱም ሀብት ነው ቀይ ባህር። እኛ ባህር የሌለን ሰዎች መሆናችንን አምነን እነሆ በባህር ምትክ ወንዞች ነበረና ነበረ የኛ ነዋ እኛ በመሪዎች ስህተት ነው የተሰጠበት። ጦርነቱ አይቀርም ነው አለን። ካለ ጦርነቱ አይቀርም ነው ባህር አለን አለን። ይሄን ወደ ጦርነት እንገባለን አለን ኤርትራውያን ወይኔ ይመች ቦት ኢትዮጵያን በባህር አልቆረጣችሁ ማለት ነው። ባህር የሚባልን ጥያቄ መጠየቅ የለባችሁ። ምክንያቱም ባህር የላችሁ። ይህ ባህር የኤርትራውያን ባህር ነው እና ኤርትራውያን ፈቅደውልን በሰላም በክራይ በባህር የምናጓጉዛቸው ነገር በተለይ ለኢትዮጵያ መንግስት የሚጠቅም ማለት ለህዝቡ የሚጠቅም ህዝብ የሚያድን ህዝብን ሀብታም የሚያደርግ ገበሬውን የማይገል ወጣቶቹን የማያሳድድ መንግስት ሲመጣ ባህሩን በክራይ መልክ ትወስዱታላችሁ። ግን እንደ አብይ አህመድ ያለ ገዳይ መንግስት ሲመጣ ግን የባህር በር አያስፈልጋችሁ፣ ምክንያቱም የሚያስገባው መሳሪያ ነው። ሁለት መርከብ ሙሉ ተተኳሽ ያስገባ ሰው ከሆነ ኤርትራ ባትቀማው ኑሮ ኤርትራ እድሜ ሽርዝ። አሁን እኛ አስቡት፣ ባህር ቢኖር ምን አይነት ምን አይነት መሳሪያ እንደሚገባ አስቡት። በተለይ አብይ አህመድ የሚባል ስልጣን ላይ ቁጭ ብሎ አብይ አህመድ እንኳን ባይኖር እሺ፣ የባህር በር ያስፈልገናል። የገዛ ህዝቡን ያጠፋ እኮ ነው፣ ድሮን እያስገባ ምናም ምናምን። አሁን ባህር ቢኖረውም አለቀ። የሚገባው መሳሪያ ተመልከት፣ ፈታሽ የለው፣ ከልካይ የለው። አሁን ጅቡቲ ራሱ የባህር በሯን ስትሰጠን ወደ ኢትዮጵያ የሚገቡ ኮንቴነሮች እንዳለ እየተፈተሹ ነው የሚገቡት። እንዲህ ጎረቤት ሀገር፣ ይሄ ነገርን ሊያጠፋ ይችላል የምትለውን አታስገባም፣ አታስገባም አሁን ድሮውን ምናምን እኮ እንትን የመጣሆኑ ሰማይ ላይ በሮ ነው የመጣሆኑ። ድሮኑ የኢትዮጵያ አየር መንገድ መቼም ግማሹን ህዝብ ያመላልስበታል፣ ግማሹን ደግሞ ወታደርም ጦር መሳሪያም ሲያመላልስበት ነበር። በትግራይ ጦርነት እሱ ተመዝግቧል፣ ጥቁር ነጥብ ብለነዋል። የኢትዮጵያ አየር መንገድ የሰላም አየር መንገድ ሳይሆን የኢድማ ምርደሳ የጦር አመላላሽ ነው። የሲቪል አውሮፕላኖች ጦረኞች ሲያመላልሱ ቪዲዮ ፎቶ አለኝ። እኔ እናቴ ትሞት፣ ኢትዮጵያን እኮ አታምኑም እኮ ትረሳላችሁ። በትግራይ ጦርነት አየር ተጠቀምንበት፣ ከባህር ዳር ከአዲስ አበባ እየጫና አውሮፕላን ወታደር ወታደር በማመላለስ ይሄን ፍሬሽ ወታደር በማጋዝ። ይሄ ነው እንግዲህ የኢትዮጵያ አየር መንገድ እና ጦርነቱ። አፋፍ ላይና አፍንጫ ላይ ነው ጦርነቱ እንግዲህ አንዱ በምዕራብ እሱን ስትራቴጂ አልናገርም። ማነፋኑ እንዴት ነው ወንድሜ? ከአስር ደቂቃ በኋላ ተመልሰን እንገባለን። ሚጡ የጅቡ አማራ ነው አልሽ። ድብን ያልኩ አማራ ነኝ። ከኔ በላይ አማራ አለ እንዴ? ሀቅ ነው። ደጁ እንዴት ነህ? እሺ አማራ እንዴት ነህ ወንድሜ? አለን አለን። እግዚአብሔር ይመስገነነት ይለምለም ፋኖነት ይደግ። በትክክል ምን እያሰብክ ነው እኔ እንደ ሀሳብ ኤርትራ ከኢትዮጵያ ጋር ጦርነት ብፈጥር ለእኛ ፋኖች ወደፊት ለመምጣትና ስልጣንን ለመቆናጠጥ ይጠቅመኛል ብዬ ስለማስብ ጦርነቱ በአስቸኳይ ቢጀመር፣ ኢትዮጵያም ደግሞ የባህር ብር ፈልጋለሁ ብላ ከኢሳያስ አሳፍን ለጊዜ ፋኖች ምን እየጠበክ ነው? አድፍቅ አለ አንተ ባለጌ። ምመሰለ አሁን ያለው አማራጭ አንድና አንድ አማራጭ ብቻ ነው። ቅዱስ ጅቡ ዶክተር አብይ የባህር በር ፈልጋሉ ብሎ መነሳት አለበት። ከአራት ነው ከአምስት በላይ ኮንቲነር የሆኑ መሳሪያዎች ኢሳያስ አፈወርቂ ወስዶበታል ሲል፣ በዛም ሹኩቻ አለ። ጦርነቱ እንዲፋፋ ማድረግ ነው። መንግስትና የብልጽግና መንግስትና ኢሳያስ አፈወርቂ ሻቢያ ጦርነት ከፈጠሩ እኛ ፋኖች ደግሞ ሾለክ ሾለክ ሾለክ ብለን አራት ኪሎ እንገኛለን ማለት ነው። አንድ ነገር ስለ ኤርትራ የማታውቁት ነገር አለ። እኛ ጎረቤቶቻችን ናቸው፣ በደንብ ነው የምናውቃቸው። እና እንዴት ማለት ለምሳሌ፣ ፍጹም የማይበገሩ ሽንፈትን የማይቀበሉ በተለይ በተለይ በርስታቸው ከመጣባቸው በቋንቋቸው በባህላቸው። እኛ ኢትዮጵያን እኮ ደነዞች ነን እኮ ባንዳዎች ነው ምንድን እውነት እንነጋገር ከተባለ ምን ኤርትራ ውስጥ ያሉት ሽማግሌዎች አይደሉ እንዲ ያሉት አሁን ምን ይሄን ያለ እኮ የሚያስተጋ ነገር አይደለም ግን እኛ እናግዛቸዋለን ነው እኛ ማራዎች እናግዛቸዋለን አዳምጠኝ ጉዳይ አይደለም የሚዋጋ እኮ ኢሳያስ አፈወርቄ እኮ አይደለም የሚዋጋ እኮ እዛ ላይ ስልጣን ላይ ያለው ሰው እኮ አይደለም በሀገር ፍቅር የተንገበገበው ወጣት አለ በሺህ በሚሊዮን የሚቆጠር አንድ በል ሁለተኛ ነገር ደግሞ አሰብን ለትግራይ አሳልፉ ሊሰጡት ነው። ይህን ሰምተሃል? አሰብን ግንኙነት አሰብ የትግራይ ነው። ባህረ ነው ደስታ ጣሰ

እኔ አማራ ነኝ። እኛ አማራ ነን ፋኖ ነን። እና ቅዱስ ጅቡ ይህን ነገር ማጋጋር ነው ያለብን። አሁን በተነሳው ትንሽ እሳት ላይ እኛ ቤንዚል ማርከፍከፍ ነው ያለብን። የጦርነት ተፋፍሞ ከተነሳ በኋላ እኛ ፋኖች ወደፊት እንመጣለን። ታላቂቷን ኢትዮጵያ ደግሞ እንገነባታታለን። ወደ ድሮዋ ክብሯ እንመልሳታለን። የዛ ሰዓት ግን ፋኑ አራት ኪሎ ሲገባ የቲፔሌፍም ወዳጆች ሆኑ አሽከሮች ፋኑታችሁ መላላት እንዳለባቸው መታወቅ አለባቸው። ፋኑ ወንድሜ አንድ ነገር ልንገርህ፣ የሰሜናዊ የበላይነት ማለት የሰሜናዊ አንድነት በቲፔሌፍ የበላይነት እየተመራ ድል ይጎናጸፋል። በተለይ ሰሞኑን ፋኑ ለቄ ነው ሊከተል ነው አለቅላቂ ቤታን የመሰለሽ እንጨት ፓስታ ቋም እና ምዕመናን ማታ ላይ ተመልሽ እገባለሁ። ሰሞኑን በአዳዲስ ነገሮች እንከሰታለን። አዳዲስ ነገሮችን እንትን እንላለን። ብዙ ኢትዮጵያ የምትጠብቁት ነገር አለ ብዬ እጠብቃለሁ። ሀጉሽና ሀፋሽ

ፋንን ለኛ ለእኛ በጣም አዲስ ፖለቲከኛ ነው። ስለነበረን ቆይታ እናመሰግናለን። ዳሃንቅነ